የኢኮኖሚ ጫና በተደጋጋሚ ሲከሰት በማህበረሰብ ላይ የሚያደርሰው ጭንቀት ወደ ድባቴ ወይም ድብርት የአእምሮ ጤና ችግር የመቀየር እድሉ የሰፋ መሆኑን ባለሙያዎች ይናገራሉ። ዶክተር አስራት ሀብተ ጊዮርጊስ በቅዱስ ጳውሎስ ሆስፒታል ሚሊኒየም የህክምና ኮሌጅ የአእምሮ ህክምና ክፍል የስነ ልቦና ሐኪም ናቸው። እርሳቸው እንደሚናገሩት ለነገሮች ግዴለሽ መሆን፣ በሁሉ ነገር ደስታ ማጣትና ከፍ ሲልም ራስን የማጥፋት ሙከራ ማድረግ የድብርት መነሻ ምልክቶቹ ናቸው ይላሉ። የሆነች አይነት ዝቅ ያለ ስሜት ደስ ያለ ማለት እርካታ የማጣት አይነት ስሜት ውስጥ ስንገባ የድብርት ስሜት ተሰምቶኛል እንላለን። በህክምና ደረጃ ስንሄድ ግን ይህንን ነገር ይዞ ሞር ዘለቅ ያለ ዘለቅ ያለ አይነት ብዙ ነገሮችን ያካተተ የመስራት አቅማችንን የፈተነ የደስታ ማጣታችን በትናንሽ ማስተካከል የማንችልበት ደረጃ የደረሰ ከፍ ያለ የአእምሮ መረበዥ በዋናነት የደስታ ማጣት ስሜትን ለድሮ ለምንወዳቸው ነገሮች ፍላጎት ማጣትን የሚያስከትል እና ከዚህ ጋር ተያይዞ ደግሞ ተስፋ የማጣት በራስ መተማመን መቀነስ፣ ትኩረት ማድረግ መቸገር፣ የአካል ብርታት ወይም ደግሞ ኃይል ጉልበት ማነስ፣ እንቅልፍ ሁኔታ መረበሽ፣ የምግብ ፍላጎት መረበሽ፣ ከሰዎች ጋር ለመገናኘት አለመፈለግ፣ በራስ ካለመተማመን፣ በራስ ካለመደሰት፣ በሁኔታዎች ተስፋ ከመቁረጥ የተነሳ ደግሞ እያደገ ሄዶ ሞትን መመኘት ከዛም አልፎ ሞትን ራሱ በራሳችን ራሳችን ላይ ለማጥፋት ራሳችን ሕይወታችን ለማጥፋት እስከ እርምጃ እስከ መውሰድ ሊያደርስ የሚችል ከፍ ያለ የአእምሮ ህመም አድርገን ነው የምንወስደው። ሰዎች እያለፉበት ያለው ኢኮኖሚያዊ ቀውስ በአጠቃላይ ድብርትን በማምጣት ማህበራዊ ምስቅልቅል የመፍጠር አቅም አላቸው የሚሉት ዶክተር አስራት ይህም ሁኔታዎች እየባሱ በሄዱ ቁጥር ስለ ነገ መጨነቅ እንዴት እሆናለሁ የሚል ስሜት ውስጥ በመክተት ለአእምሮ ጭንቀት የሚዳርግ እንደሆነ ያብራራሉ። በአጠቃላይ ኢኮኖሚያዊና ማህበራዊ ነገሮች በጣም ድብርትን በማምጣት ትልቅ የሚጫወቱ ሁኔታዎች ናቸው። አሁን ላይ ያለው የኢኮኖሚያዊ ፈተናዎች ሁሉም ሰው ጋር እየደረሱ ስለሆነ ውጥረትን ይፈጥራሉ። ከዛ ጋር ተያይዘው እንግዲህ ለምሳሌ ፍላጎቶቻችንን ማሟላት አለመቻል የሚፈጥረው የራሱ የሆነ ጭንቀት ውጥረት እና ደግሞ ነገን ነገን መገመት አለመቻል ለምሳሌ ሁኔታዎች እንደዚህ በጣም ተቀያያሪ እና ተለዋዋጭ ሲሆኑ አሁን ከተለወጠውም የበለጠ ነገ ምን ሊሆን ይችላል የሚለውም ይበልጥ ጭንቀትና ስጋት ይፈጥራሉ። ውጥረትና ጭንቀት ደግሞ ለድብርት የተመቻቸ መደላደል ነው የሚሆነውን ነው፣ ወደዛ የመግፋት እድሉ ኢኮኖሚያዊ፣ ማህበራዊ ነገሮች የተፈጠሩት ከባባድ ሁኔታዎች ለዚህ ሚና ይኖራቸዋል። በአካባቢያችን እየተፈጠሩ እያየናቸው ያሉ መጥፎ ሁኔታዎች ለምሳሌ አደጋዎች፣ የሰዎች ባህሪያት ለአንዳንድ ሰው ለመቀበል በጣም የሚከብዱ አይነት ነገሮችን መስማት መጀመራችን እነዚህ በራሱ ያው የስነ ልቦና ውጥረት ጭንቀት አይነት ሁኔታዎችን ስለሚፈጥሩ እነዚህም ነገሮች ለመቀበልም አንዳንድ ጊዜ ውስጣችን አስቸጋሪ ሁኔታ ውስጥ ስለሚገባ ምናልባት ከእነዚህም ጋር ተያይዞ ያው ወደ ውጥረት ውስጥ ይገባል። በተለይ ለጊዜውም ሊሆን ይችላል። አንዳንዶች ደግሞ በጣም ከፍተኛ የሆነ ሲሆን ደግሞ በዘላቂነትም ከፍተኛ የድብርት ሁኔታ ሊፈጠርባቸው ይችላል። በዚህ ሁሉ ችግር ውስጥ ለሚያልፍ ሰው በግለሰቡ በራሱ ከሚደረጉ የስነ ልቦና ጥገናዎች በተጨማሪ ለመፍትሄው በሀገር አቀፍ ደረጃ መሻሻል ያለባቸውን ነገሮች የሚጠቅሱት ዶክተር አስራት ለአእምሮ ጤና መጠበቅ የፖሊሲ ማሻሻያዎችና ሌሎችንም መስራት ይገባል ብለዋል። እንደ ግለሰብ ማድረግ የምንችላቸው ነገሮችና እንደው ደግሞ ያው እንደ አገርም መደረግ የሚገባቸው ነገሮች ይኖራሉ ያስባለሁ በስርአት ደረጃ ሲስተም ዴቨሎፕ ብሎ ደረጃ እንደ አገር የአእምሮ ጤናን በማሻሻል በፖሊሲ ደረጃ መደረግ የሚኖርባቸው ማሻሻያ ወይም ደግሞ ለውጦች አሁን ላለው ፈተና ቻሌንጅ የችግር ግዝፈት ወይም ክብደት የመጠነ የፖሊሲ ለውጦች ማሻሻዮች ያስፈልጋሉ ብያን አለው። ከአእምሮ ጤና ጋር ተያይዘው ያሉ ነገሮች ከመንፈሳዊ ነገሮች ጋር የማያያዝ ወይም ደግሞ ከስብዕና ጋር ከባህሪ ጋር የመያያዝ ነገር ስላለ በተለይም ደግሞ ከድብርት ጋር ተያይዞ ብዙዎቹ ምልክቶቹን እንደ ግለሰብ የማየት ነገር ይኖራል። ለምሳሌ አንድ ሰው የድብርት ስሜት ውስጥ ሲገባ ለነገሮች ፍላጎት ሲያጣ እንደ ስንፍና ራሱን ለማጥፋት ራሱን ለጉዳትን በሚሞክር ሰዓት የተዛባ ውሳኔ እንደወሰደ እንጂ ለሕመም ምልክት አድርጎ ያለ መውሰድ ነገሮች ራሳችንም ላይ ሌሎችም ሰዎች ላይ ስለሚኖር እነዚህ ነገሮች ማወቁ የችግሩ የመጀመሪያው ደረጃ ነው ብዬ ወስዳለሁ። ሰው አዌርነስ በጣም አስፈላጊ ነው። እንደ ግለሰብም በተቋም ደረጃ በደንብ ማሻሻል ያለብን ነገር አዌርነስ ሰው ነው ብዬ አስባለሁ። በኢትዮጵያ ከእለት ወደ እለት የአእምሮ ሕመም እያደገ አይነቶቹም እየጨመሩ ሰዎች ለአእምሮ ሕመም ያላቸው ተጋላጭነትም እየሰፋ መምጣቱን ጥናት ያሳያል። ከአምስት ሰዎች አንዳቸው በህይወት ዘመናቸው በአእምሮ ሕመም የመያዝ እድል እንዳላቸውም ይጠቅሳል። የኢኮኖሚ ችግር ተጋላጭነት መጨመር፣ በስራ ቦታ ላይ ጫና ምክንያት የሚያጋጥም ጭንቀትና ድብርት ከነዚህ ዋነኞቹ ናቸው። ያለፉትን ዓመታት በተለያዩ ግጭቶችና የምጣኔ ሀብት ቀውስ ውስጥ ያሳለፈችው ኢትዮጵያ አሁንም የኢኮኖሚ ጫናው የዜጎችን በቀን አንዴ እንኳን በልቶ የማደር እድል እየፈተነው ነው። የሸቀጦች ዋጋ መናር፣ የነዳጅ ዋጋ በየጊዜው ማሻቀብ፣ እርሱን ተከትሎ የትራንስፖርት ዋጋ ጭማሪው ተደራራቢ ችግሮች ሆነዋል። ይህም ሲደጋገምና መፍትሄ ሲጠፋለት የዜጎችን ማህበራዊም ሆነ የጤና ሁኔታ በማዛባት የአእምሮ ጭንቀት ውስጥ የሚከት መሆኑ ይነገራል።